ከናንተ ንጠቀበሉ ንጠቀበሉ እነዚህ ሰዎች ንቦጨቃቸው ዚታች ያለባቸው ቆይ ግን አንተ ከአንተ ግን መጀምረው ማለት ነው አንተ ግን እዚህ ጋር ደግሞ ሌላ ትኩሳት። ሳምሶን ታደሰ ቤቢ እና ዳግማዊት ፀሐዬ ትዳራቸው በፍች ተጠናቋል። በጣም ያሳዝናል። በእውነቴም በመስማቴ እጅግ ከልብ ያዝኛለሁኝ። እንደ ባልም በጣም አሪፍ ባል ነው። እንደ አባት ደግሞ በጣም መልካም ምርጥ አባት ነው። እንደ እናት በጣም በጣም ጥሩ እናት ነች ለልጆቿ ጊዜ ትሰጣለች፣ በጣም ትከታተላለች የልጆቿን ነገር በጣም ጥሩ እናት ነች። አሁን እንግዲህ እንደምታውቁት እንደ ትዳር በጣም የሚያሳዝን ነገር የለም ሲፈርስ ሲሰማ እንግዲህ እነዚህ ሰዎች ነገር እንግዲህ ለዚህ በቅቷል ማለት ነው። ውዴቱ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል እያልኩ እንግዲህ ከዚህም ከዚያም ለእናንተ ይመቻል ብያሰብኳት እንግዲህ ነገር ይዤላችሁ መጥቻለሁ ማለት ነው ዛሬ። በእነዚህ አርቲስቶች መሀል እንግዲህ በተፈጠረ ጉዳይ ሶሻል ሚዲያ ምን እያለ ነው፣ ለምን እንደዚህ ያህል ተነጋገርንበት፣ እኛ እስከምን ያህል ደረጃ ነው መሄድ ያለብን የሚለውን ነገር እንግዲህ አጠር መጠና አድርጌ ላቀርብላችሁ ወዳለሁ ማለት ነው። እናንተ ዘናፈታ ብላችሁ እችዪን ነገር አይታችሁ እንደተለመደው እንደሚለው እንግዲህ ከወደዳችሁ አት ላይክ አድርጉልኝ አስተያየታችሁን ጻፉልኝ። በተለፈ እንግዲህ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ እያልኩኝ ወደ ፕሮግራሙ ልግባላችሁ። እንደተለመደው እንዳያችሁት እንግዲህ በሚያሳዝን ሁኔታ እነዚህ ሰዎች ፍቺ እንግዲህ በሕግም ቢያዝ ነገር ግን ሰዎች በራሳቸው የተለያየ አይነት ነገር አስተያየትም ሆነ ሀሳብ እየሰጡ እነሱም ደግሞ ያለማቋረጥ እንግዲህ ቪዲዮዎች እየለቀቁ ሕብረተሰቡን በጣም በንግግር ውስጥ አስገብቶታል ማለት ነው። ይሄ ነገር ተገቢ ይሆናል ብዬ አላስብም። እኔም እንግዲህ ይህን ነገር ላቀርብላቸው የፈለጉት በአንደኛ ደረጃ ምንድን ነው በዚህ መሀል የሚጎዱ ልጆች አሉ። በተረፈ ደግሞ እነሱም ነገ ይሄን ነገር ሲያዩት ያዝኑበታል ብዬ ስላሰብኩኝ እስኪ እንግዲህ እናንተም ደግሞ የራሳቸውን አስተያየት ሰጡበት ብለን ዛሬ እስኪ በዚህ ትንሽ ወጋ እናድርገው ላለው፣ ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ሆነላችሁ። ሜርሰየ ወይ ቢርስነት አልኩ። ድሬድ ያደረግሽው ልክ እንደነገሌ ተናዞልሽ ነው ወይ? ጸጉርሽን ቦንባሌ ባክሽ ብዙ አትራቂ ከዚህ ከጉለሌ ሞሉ ያሻጮች እንዳያዩሽ ቦሌ። እናንተ ይቅርታ የምትለው ቃል እንደዚህ ጉሮሮ ሲጥ ታደርጋለች ከአንደበታችን እንዳትወጣ እንደዚህ ትንፋሽ የማጠር ያህል እንደዚህ ተናነቀናል። በስመ አብ በወል ሴጣን ግን እንዴት ክፉ ነው። በአደባባይ ያሰዳድበናል፣ ያዋርደናል ሕዝብ ፊት በአደባባይ መሰዳደብን እንደ ክብራችን እንድንቆጥሩ አድርጎ፣ ልክ ግን በአደባባይ እርቅ ሊመጣ ሲል ጆሮችን ስር መጡ። ርሄ ማውርደት ነው ክብርሽን ዝቅ እንዳታደርግ ይቅርታ ሚል ቃል ካፍሽ እንዳይወጣ ይቅርታ ሲሉሽም እንዳትቀበይ እንዳትቀበል እያለ ሆይ ሆይ ሆይ የሚለን ምን አይነት ግን ምን አይነት ግን ክፉ ፍጥረት ነው። እሺ በተለኛ ክርስቲያኖች በዚህ ወቅት ይቅርታ ማለት መቀበልም ግዴታችን ነው። ሁሉል ጊዜ ተነስተን አባታችን ሆይ ብለን ስንጸልይ በደላችንን ይቅር በለን እኛም ይቅር እንደምንል ሁሉ፣ ስለዚህ እኛ ይቅርታ ለማግኘት ኮር እርስ በርስ ይቅርታ መባባል፣ ይቅርታ መጠያየቅ፣ ይቅርታ መቀበል አለብን። ነገር ግን ይሄ ትልቅ ነገር ሆኖ አሁን ይሄን ቃል ካፋችን ካወጣን ሽንፈት ውርደት ነው። እንዴት ናችሁ? ምን አይነት ግን አስቀያሚ ዘመን ላይ ነው የደረስነው። ትዳር የረከሰበት፣ አባት የረከሰበት፣ እናት የረከሰችበት፣ ልጅ የረከሰበት፣ የቤት ገበና የረከሰበት በጣም ነውረኛ የሆነ ዘመን በመድኃኔዓለም። በዚህ ደግሞ አምስት ስድስት ዓመት የምታዩት ነውር በጣም የሚዘገን ሁሉ ነገር የረከሰበት ልጅ የረከሰበት ሚስት የረከሰችበት ባል የረከሰበት ዘመን። ሚዲያ ላይ ያያችሁ ቲክታክ ላይ እንዴት የሰው ልጅ ትዳር የለሽም ስትባል ሚዲያ ላይ ወጥቶ አንዱ ሲላ ትዳሯን ይዛ የምትንከረፈፍ ሴት መጣች። ትዳር የለም ሲባል ወንድ ይዞ መምጣት ጀመረ። አላረገሽም ስትባል ማርገዟ እንድታሳይ የምትመጣ ሴት ተፈጠረች። ልጅ የለሽም ስትባል ልጇን ልጅዋን ይዛ እንደዚህ ሚዲያ ላይ የምትመጣ ሁሉን ነገር ለማሳየት። ለማን ነው የምታሳዩት? እስኪ ንገሩኝ። ለማን ነው ለማን ነው የምታሳዩት? የራሳችሁ ቤት እኮ ነው። የራሳችሁ ገበና ነው። የራሳችሁ ገበና ነው። እንዴት ባልና ሚስት አንድ አይነት ይሆናሉ? በመዳን ያለ አንዱ እንኳን ብስለት አይኖረውም? ቲክታክ የሚሰራ ዘመነኛ ባል ለሚስቱ ወጥ ሊያሞቅ ቀድሞት ይገባል። እኔ የድሮ ባላያት ያሳደገኝ ሽሮ ለማንተክተክ ኩሽናም አልገኝ። እናማ የቲክታከር ጥንዶች የምወዳት ሚስቴ እናንተን እያየች እንዲሁን እንዲያሁን እያለች ጧት ማታ እኔን አሰቃየች። አሁን በቀደምለት ፕራንክ ነው ብላ ወጡን በጨው ሞልታው ጾም አሳደረችኝ ርቦኝ ሳልበላ። ትናንትና ደግሞ ባል ሲሰጥ ስላየች ለሚስቱ አይፎን ገዝቶ ቶሎ ግዛለችኝ ፍላጎቷ በዝቶ። ቲክታክ አትይ ብዬ ብመክር ባስመክር አልሰማችምና ይሄው ተበጠሰ የትዳራችን ክር። የቲክታከር ጥንዶች እግዚአብሔር ይላችሁ፣ የማትኖሩትን ኑሮ እያሳያችሁ ይሄው እኔን ዛሬ ከሚስቴ ለያችሁ። እግዜር ይላችሁ። አዎ፣ እንግዲህ ትልቁ ነገር ይሄ ነው። እንግዲህ በብዛት እንግዲህ አርቲስትም ሆነ ማንኛውም ግለሰብ የራሱንም ታሪክ ሆነ የውስጥ የግልን ታሪክም ሆነ ሌሎች ነገር እዚህ ምን ላይ ያወጣና ከዛ በኋላ መነጋገሪያ ይሆናል። በአንደኛ ደረጃ እንግዲህ አንዳንዴ ጥሩ ነገሮች ሊኖሩ ይችላሉ። አንዳንዴ ደግሞ እንግዲህ እንደዚህ እንደምናየው ወደ መጥፎ አይነት መንገድ ይዞ ይሄዳል ማለት ነው እና ይህንን ነገር ለይቶ አውቆ ማድረግ ሲገባ እንግዲህ አንዴ ከተጀመረ በኋላ ወሬ ደግሞ አይቋረጥም። ስለዚህ አሁን የእነዚህ አርቲስቶች እንግዲህ ችግር የሆነው ይሄ ነው። በጣም በሚገርም ሁኔታ ደግሞ እንግዲህ ባለፈውም እንዳሳየኋችሁ በብዛት ወሬዎች የሚመጡት ከቶክ ሾው ላይ ነው። ለምሳሌ ልክ ከሰይፉ አይነት አካባቢ ላይ ነው እንግዲህ እንደዚህ አይነት ነገሮች ተሰብስበው ወዲያው እንግዲህ ሆት የሚሆኑት ማለት ነው። እና በጣም በሚያሳዝን ሁኔታ የእነዚህ ሰዎች እንግዲህ ጉዳይ ባለፈው እንግዲህ የዛሬ ሁለት ሳምንት አካባቢ ስለታየ አሁን ደግሞ ጭራሽ ሌላ ቪዲዮ ተላከና ህብረተሰቡን በጣም አንጫጫ ማለት ነው። ለማንኛውም ስቲኪኛዋን ልልቀቅላችሁ እና እንግዲህ የራሳችሁን አስተያየት ትሰጡበታላችሁ ነው ቪዲዮ በያቸው ነው ያደረኩት። ልብ በሉ፣ አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው ነው። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። ስለቤቱ እናንተ አያገባችሁ። አቋማቸውን መጫን ማስገደድ አልችልም ማስገደድ አልችልም። ቤቱን አሸጥተው እንግዲህ እንዳያችሁት ነው። በጣም በሚያሳዝን ሁኔታ እንግዲህ ይሄ ነገር በጣም ወጥቷል። በዚህ ምክንያት እንግዲህ ብዙ ሰዎች መነጋገሪያ ሆኗል ማለት ነው። በጣም በሚያሳዝን ሁኔታ እንደምታዩት እንግዲህ በሁለት ሰዎች መጋጨት ምክንያት በተለይ በተለይ ልጆች እንደዚህ አይነት አክሽን ማሳየት ጀምረዋል ማለት ነው። ይሄ እንግዲህ ያው መቼም በጥንቃቄ በስነስርዓቱ የታሰበበት ነገር ነው። ነገር ግን አሁን አርቲስቷ ይሄን ነገር እዴት አላቅ ነው ያደረገችው ትላለች። ነገር ግን እንደሰማችሁት እንግዲህ እዚህ ላይ ብዙ ነገሮችን ማውጣት እንችላለን። በመጀመሪያ እኛን ራሳችንን ወይም ቪዲዮን ሲቀረጽ ከጀርባ ላለው ህብረተሰብ ተመልከቱ። የኔ ግፊት አይደለም የልጆቹ ራሳቸው የፈልጠሩት ነው ትላለች። እንደገና ደግሞ መልሳ እንግዲህ በዚሁ ላይ ደግሞ ስለ ቤት አውርታ ይህን ቤት እየጠየቁ ነው ምናምን ይሄ ሁሉ ነገር አላስፈላጊ ነበር። በእውነት እኔ ይህን ሁሉ ራሱ መናገሩን ራሱ አልፈልገውም ነበር፣ ለምን ይሄ የራስ የግል ሰው የራሳቸው የሆነ ህይወት ነው። ነገር ግን ምን ሆነ እንግዲህ በሚዲያ ላይ ሲወጣ ብዙ ሰዎች የራሳቸው የሆነ እንግዲህ ትርጉም ይሰጡታል ማለት ነው። ያ ደግሞ አንደኛ ቤተሰቡን በጣም ይጎዳል፣ ሁለተኛ በሶሻል ሚዲያ ላይ የሚጠቀመውን ህብረተሰብ በጣም ይጎዳል ማለት ትዳር ማለት እንደዚህ ነው ወይ መጨካከል እንደዚህ ነው ወይ? እንደገና ደግሞ ልጆች የሚያዩት ነገር ይኖራል እና በጣም አሳሳቢ የሆነ ጊዜ ያለንበት ይመስለኛል። እና በዚህ ምክንያት ነው እንግዲህ ነገር ላቅርብላችሁ ወደድኩት። እንግስ የራሳችሁን አስተያየት ስጡበት። ነገር ግን ይሄንን እንግዲህ ይዘው ብዙ ሰዎች የራሳቸውን የሆነ አስተያየት ሲሰጡ ራሱ ወደ አንድ ሳይድ፣ ወደ አንድ ሳይድ ቢሆኑ፣ ነገር ግን ክፉ ነገር እየተነገረ ነው ያለው በዚህ አጋጣሚ ማለት ነው እና በጣም ያሳዝናል። ሰዎቹም ራሳቸውን ሰከን ማድረግ ያለባቸው ይመስለኛል። የራሳችሁን አስተያየት ስጡ እስቲ በእሷ ምክንያት እንግዲህ ይህንን ነገር በእናት ምክንያት ሰዎች ያሉት ነገር ስላለ እሱን ትንሽ ሰማ አርገን ደግሞ ወደ ሚቀጥለው እንሄዳለን። ኢየሱስ እንዴት እንዴት ልቤ እንደወረደ ይህን ቪዲዮ እያየሁኝ። ማለት እኔ እህቴ ልምከርሽ፣ በእውነት እንደ የቪዲዮ የሚደርስሽ ከሆነ አንቺ እናት ነው እንጂ አባት መሆን አትችይም። ማለት ልጆችን ሳይድ ማስያዝ ማሳመፅ በራሱ በጣም ነውር ነው። ልጆቹ ለራሳቸው መተውን ያለባችሁ በቃ ለማናችሁም ሳይድ እንዲይዙ ማድረጋችሁ ልክ አይደለም። የፈለገ እናት ብትሆኝም አይኖ በቃ የሚገባኝ ነገር አለ፣ እንደ እናት የሚገባኝ ነገር አለ። ነገ ግን ልጆች ይወቅሱሻል፣ ይህን እንዳትረሽ። ነገ ወደ ትክክለኛው ማገናዘብ ውስጥ ሲመጡ ዛሬ ለመኖር ሲሉ ዛሬ ነገሮችን በቃ እንትን ለማለት ሲሉ ነው እንጂ ከልባቸው እንዳልሆነ ማወቅ አለብሽ እህቴ። በእውነት በጣም የሳይኮሎጂካል ራሱ ምን ያክል እንደምትጎጃቸው ማሰብ አለብሽ። በቃ አንቺ እናት ነው መሆኑ የምትችው። የእናንተ ህይወት እኮ ነው የአንቺና የሳምሶን ህይወት ነው ይሄ። ለምንድ ልጆቹን ጣልቃ የምታስገቧቸው? ለምንድ ልጆቹን በቃ እናትነትሽንም አባትነቱንም አክሴፕት አድርገው አክብረው በቃ እንዲሄዱ ለምን አታረጓቸውም? ለምን ራሳቸው እንዲሆኑ አትፈቅዱላቸውም? የፋሚሊ ማለት እናንተ አሁን እዚህ ጋ እንኳን በትንሹ የታየው ከባድ ነው። ይህንን ሁሉ እነዚህ ልጆች ሲጠጡ ነው የሚውሉት። እሱን እሱ ላይ አጌኒስት ላለመሆን አይችሉም። እዛ ጋር ፋሚሊዎች ሁሉ የሚናገሩት ነገር አለ። እሱ ላይ በቃ ባን አይ ኖ የሁለት ሴትና ወንድ ጠብ ቤተሰብ ሁሉ እንደሚሆን የታወቀ ነው። ሲጋቡም ቤተሰብ አብሮ ነው የሚጋባው። ሲፋታም ደግሞ ሁለት ባልነቢሱ ሲፋቱ ፋሚሊ ነው። ግን ለዚህ ኃላፊነት መውሰድ ያለብሽ እህቴ አንቺ ነሽ። ነገ የሚቆጭሽ፣ ነገ የሚጸጽትሽ፣ ነገ ልጅሽ ታድጋለች። ነገ ባል እየጠላች ማድረግ የለባትም በእውነት እስኪ ነጋ እንኳን አልታገስኩም ይህን ቪዲዮ ስቀርጽ። እኔ ምለው ጋይስ የዚች የእህታችን ጉዳይ በጣም አሳሳቢ ሆኗል። እዚህ ሶሻል ሚዲያ ላይ ማለት ነው። ምንድን ነው እንደዚህ ጣጣ የበዛብሽ የኔ እናት? እና ትላንትና የሆነ ቪዲዮዎች በጣም ገርሞኝ ነው ማለት ነው እና ይሄ ሰውየው ከሳምንት በፊት እኔ ልጆቼን እንዴት አድርጌ እንዳሳደግኩኝ እሷ ባል የለችበት ተንከባል እኛው እኛው ብዬ ልጆቼን አሳድጌ ምናምን ብሎ ሩሩሩ ሲል ቆየ ማለት ነው። ሴፉ ላይ አይታችኋላ። አሁን ተመልሳችሁ ደግሞ ሶሻል ሚዲያ ለምታሳዩት ነገር ሌላ ነገር ማለት ነው። ውጡ ከቤቴ ምናምን ቤቱ ሊሸጥ ነው። ብቻ ግን ቤተሰቦቿ ምናምን ተሰብስበው እሷ ቪዲዮ እየቀረጸች ትለቃለች ማለት ነው። አምሶ እሷ ነች ቪዲዮ የምትለቀው ብዬ ነው የማስበው ማለት ነው። አንዳንድ ሰዎች ግን እኛ ሰልጠነናል፣ እኛ ከተማዎች ነን የምትሉ ማለት ነው ሶሻል ሚዲያ ላይ ነውር የሆነ ነገር አታውቁም። እንዲሁ ራስሽ እንደዚህ ቀርጾች ስታወጪ ወይ ደግሞ አንቺ አጠገብ ያለው ሰው ቀርጾ ሚዲያ ላይ ልጆችሽን አውጥቶ ሲዘረግፍ እንደዚህ፣ እንዴት ነው ለቤታችሁና ለልጆቻችሁ ሪስፔክት ያጣችሁት? በንግግር ብቻ ነው እንዲ ቤታችሁን የምታከብር ጥሁን። እኔ ተንከባል የልጆችን አሳድጌ ተንከባል፣ ለልጆችን ማሳደግ ምን ያረጋል? ከቤት ውስጥ ኬካውት እያረካቸው ማለት ነው። የዚች ጥፋት ምንድነው? ኤቭሪቲን ትዘረግፋለች እኔ አምሹር ብዙ ነገር ከኋላቸው አለ ብዬ ነው የማስበው። እኔ አንዱ ያስፈራራኛል ትላለች። ማን አባቱ ነው መጥቶ አንቺ ፊት ሳሰጩ ልብ ሳሰጩ መጥቶ የሶስት ልጆች እናት አፍቅሮ እወድሻለሁ አንገትሽን እቆርጥሻለሁ ሊልሽ? እኔ እንደዚያ ነገር አያሳምንኝም። ላይክ ዋት ኢዝ አ ፖይንት? ያገባይ ሴት ሶስት የወለደች ሴት ሴት ባልጠፋበት ሀገር ማለት እኔ ነገሩን ነው እኮ እኔ የምለው እና እንዲያለኝ አስፈራራኝ አገተኝ ምን አለኝ ወጥቶ ኔ ኢንስታ ላይ ልጆች አሉ። ሲጀመር እንደዚህ አይነት ማስፈራራት ውስጥ ለምድረው የምትገቢ ከወንድ ጋር ቢኮዝ ፊት ሰተሻቸው ያልሆነ ነገር ፕሮሚስ እየገባሽ እንግዲህ ቆይታችኋል። መገናኘት ከጀመራችሁ ሲጀመር ከባልሽ ጋር ሳተፋች ነው ከዚህ ሰውዬ ጋር አውሪ የጀመርሽው ማለት ነው። እና እኔ ያንቺ ነገር እንደው በጣም አሳሳቢ ሆነ። ሲቀጥል አንድ ነገር ልንገራችሁ፣ የማታውቁ የማታውቁ ከሆነ ማለት ነው እናንተ እዚህ ላይ ያላችሁት ሁለታችሁ ባልና ሚስት ማለት ነው። በሶሻል ሚዲያው በጣም ሚስጥራችሁን ፍትፍትፍት ዝግዝግዝ ካረጋችሁት፣ አራዳ ሰው እኮ ሚስጥርንም መያዝ እንክሉድ ያደርጋል አራድነት ማለት ነው። ምን ሰው ፊት እንደሚወጣ ምን ሰው ፊት እንደማይወጣ ልጆችሽ ነገር ይህንን ቪዲዮ ሳዩ አያፍሩበትም? ያፍሩበታል። በ ነው የሚያፍሩት። ቢካዝ ስለ ልጆችሽ ትዋይስ አላሰብሽም። ከሱ ጋር ባላችሁ ግብ ግብ ቀርጻችሁ እናቴ እንደዚ ያረካት ነው። የፈለጉትን ይበሉ፣ ልጆች ፈለጉትን ማለት ይችላሉ። ቀርጻችሁ ሚዲያ ላይ ማውጣት ልጆቻችሁን እንደዛ ሲሉ፣ በየሰው ቤት ችግር እንዳለ ነው ለነግርሽ የመጣሁት ማለት ነው። ሁሉም እዚህ ላይ እኮ ራሹን ሮሽ እንዲያርጎ ነው የሚመጣው እንጂ ሌላ ቤት ውስጥ ያለው ሌላ ነገር፣ እዚህ ላይ ለወቱ የሚዘፈዘፉ ሌላ ነገር የሚያወራው ሌላ ነገር ነው ማለት ነው። ስለዚህ ሁሉም ሰው ቤት ችግር አለ። የኔ እናት የአንቺ ቤት ብቻ አይደለም። እዚህ ላይ ልጆችን ነው ጥተሻ አታዋር ሶሻል ሚዲያ ሲባል በአጠቃላይ ሚስጥር የሚደበቅበት አይደል በጣም የሚያሳዝነው እሱ እና ይሄ እንግዲህ ማናችንም የምናውቀው ነገር ነው እና አንድም ደግሞ ማየት ስንጀምር በጣም በሚገርማቸው ነገር በጣም ብዙ ሌላ ሚስጥሮች ሁሉ ይወጣሉ ማለት ነው አሁን እንግዲህ ያው ስለነሱ መፋታት እና ትዳራቸው ጥሩ መሆኑ ነበር ሁላችንም የምናውቀው ነገር ግን ያንን በምናይበት ወይም ስለዛ ሰርች ላድርገን ጥሩ ነገሮች ሰብስበን ለእናንተ ለማቅረብን በምንፈልግበት ሰዓት ሌሎች ነገሮች አብረው ተመዘው ይወጣሉ ማለት ነው በጣም በሚያሳዝን ሁኔታ እና ከዚህ በፊት እንግዲህ ያው ምቼም በአርቲስት ህይወት ውስጥ ብዙ አይነት ሀሜቶች ምሮች እንዳለ ሁላችንም እናውቃለን። እንኳን አይደለም ኢትዮጵያ፣ ያው ውጭ ሀገር ኖርዝ አሜሪካ ያሉ እንኳን አርቲስቶች አርፈው አይቀመጡም። አንደኛ ሁለተኛ፣ ታሪካቸው ደግሞ ያው የማይቀር ነው በእኛ በጣም ብዙ ቦታ ላይ ይወራል። ስለዚህ እንደዚህ ብሎ ማለት የሚያስቸግር ህይወት ያለው ህብረተሰብ ቢኖር እንግዲህ ሁላችንም እንደምናውቀው የአርቲስት ነው ማለት ነው እና በጣም በሚያሳዝን ሁኔታ አሁን እንግዲህ እንደሰማችሁት እሷ ሰው አስፈራራኝ ምናምን ትላለች። ነገር ግን በሌላ ቦታ ደግሞ ሌሎች አንዳንድ ነገሮች ወጡ ይሄ የሁለቱንም ህይወት የሁለቱንም ገበና የበለጠ እያበላሸ የሚሄድ ታሪክ ነው እና እስቲ እንግዲህ ትንሽ ጠብ ጠብ አድርጌ፣ ነገር ግን አንዳንዶቹ ስህተት ሆነው አንዳንዶቹ ደግሞ በራሳቸው የገዛቸው የሆነ ነገሮች ስለሆኑ ይህንንም ማስታወስ ግዴታ ስለሆነ ጀጅ ለማድረግ ለራሳችሁ እንደሚመቻችሁ እንዲሆን ብዬ ነው ይሄንን ማድረግላችሁ። ወደዛ ደግሞ እስኪ እንሂድ። ተማሪ ደግሞ የኤክስ ጣጣም አለብኝ እንደ ቻንስ ሆኖ ኤክስ ያው የበፊት ፍቅረኛ የነበረ ሰው የጣሉትን ሲያነሱበት አይወድም ይባላልና በሁለት አቅጣጫ ሲከፈትብኛ ጦርነት ይሄ ነገር ማቆም አለብኝ፣ መቆም አለበት። እሱንም ፊቸር የሚባል ነገር እንዳታስብ ከኔ ጋር ነበር ምለው እና ሰላም፣ እንዴት ናችሁ? እዚ ላይ የምታያት ልጅ ማያውቃት ሰው የለም። ዳግማዊ ጸሀዬ ናት። የሰው ትዳር መሀል ላይ ገብታ የአንድ ልጅ አባት ጋር ስትማግጥ ነበረ እና ሙሉ ማስረጃ አለ። በቦታ ስለነበርኩኝ ሁሉንም ነገር አውቃለሁኝ። የተላላኩ ቴክስቶች እጄ ላይ ያለ። ትናንትና ሊያ ጀምረው ነበረ። ለብዙ ዩቱበሮች ተልኮ ነበረ ያ ዶክሜንት ሙሉ ይፋ እንዲወጣ ሶ እነሱንም በብር እየገዛች ያ ወሬ እንዳይወጣ አድርጋለች። እሱንም ከራሷ በራሷ ሰው የተሰማ ነገር ነው። ሁሉም ማስረጃ እጃችን ላይ ያለ፣ ቮይስ አለ፣ ሜሴጅ አለ። ሶሻል ሚዲያን አካውንት ከፍታችሁ የሰዎችን ስም ለማጠልሸት ሊሆን ይችላል ወይም የሰውን ትዳር ለማፍረስ አካውንቱን የምትጠቀሙ ሰዎች እንጃ እግዚአብሔር ልቦና ይስጣችሁ ነው የሚለው። ሌላ ምንም አልልም። ይሄንን ቪዲዮ ከኔ ቀድማችሁ ያያችሁም ሰዎች ትኖራላችሁ፣ ምክንያቱም ተልኮልኛል። ነገር ግን ያላያችሁትና ያልሰማችሁ ሰዎች እንግዲህ ይህን ቪዲዮ ተከታተሉና ስለ ሁኔታው አስረዳችኋል። እንግዲህ እውነት ነው ያደረገችው ሴት እኔ ነኝ፣ ነገር ግን ከባለቤቴ ጋር የዛን እለት ወደ ቦታው ስንሄድ የባለቤቴ ጓደኞች አሉ። ሳምሶን ታደሰ ቤቢ የባለቤቴ ጓደኞች መሀል ውስጥ አንድ ሰው ነው። እና ቴብል እንግዲህ ሼር አድርገን የጋራ ልንጠቀምበት እንችላለን። እና እንግዲህ እንደምታዩት ነው። ኮሜንትም አለ። ኮሜንቱም ላይ ሲጋራ ያለ ጭሱ አብረው ወጥተዋል ተብሏል። የሳምሶን ታደሰ አዲሱ ፍቅረኛ ባለቤቱ ዳግማዊ በምዘፍንበት ቦታ ላይ ተብሎ ነው የተሰጠው። አሁ እንግዲህ እንዳያችሁት ነው፣ በጣም ብዙ ነው ያለው። ነገር ግን አትሊስት ለጨረፍታ ይሆናል እያልኩ ነው ትንሽ ነገሮችን ጠብጠብ ማድረግላችሁ እና ሰዎች እንግዲህ ራሳቸው እየፈጠሩም ይሆናል እንደገና ደግሞ ለምንም ለሚዲያ አቴንሽን ተብሎ በአርቲስቶች ላይ የሚሰሩ በጣም ብዙ ፊልሞች አሉ እና በጣም በሚያሳዝን ሁኔታ ይህንን አይነት ነገር እንኳ ልንሰማ ችለናል ማለት ነው። እና እንደዚህ ውዥብር ባለበት ሰዓት በተቻለ መተን ድምፅ ናፍቶ ኑሮውን መምራት ወይም ሶሻል ሚዲያውን በጣም ተጠንቅቆ መስራት ያስፈልጋል እንጂ እንደዚው ፊልም ላይ እንደሚሰሩት አይነት አክት፣ እንደገና ደግሞ ቲክቶክ ላይ ወይም እንግዲህ ሶሻል ሚዲያ ላይ ወጥተው የሚሰሩ ከሆነ ምንጊዜም ህይወታቸው አርቲፊሻል ይሆናል ማለት ነው። ይህንን ሁላችንም የምናውቀው ነገር ነው እና በጣም ያሳዝናል። እስኪ ደግሞ አሁን ስለ ወንዱ ደግሞ እንግዲህ አንዷን አንድ ብለን ሌላውን መተው የለብንም እና ስለሱ ደግሞ እስኪ አንዳንድ ሰዎች ምን እንደሚሉ ትንሽ እንስማ። እናንተ ኑጠቀበሉ ኑጠቀበሉ እነዚህ ሰዎችን ወጨቃቸው ዜታች ያለባቸው ቆይ ግን አንተ ከአንተ በመጀመረው ማለት ነው አንተ ግን ልጆች እያሉክ እንደዚህ ያዳደጉ ልጆች እያሉክ፣ ሶስት አራት ልጆች እያሏችሁ ትልልቅ ልጆች ቆመው ከአንተ ጋር የሚጋፈጡ ልጆች እያሉክ ቤትክ መሸጥ ትክክል ነው? ልጆቼ ይደጉበት። አንቺም ከፈለግሽ ልጆችሽን እያሳደግሽ አርፈሽ ተቀመጭበት። ኧረ ተው እናንተ አበሻ ወንዶች ግን ተው ተው ተው ተው። ሁል ቀን ስለ ራሳችሁ ስሜት ብቻ አትጨነቁ። ለልጅ ከወለዳችሁ በኋላ ለእኔ ብሎ ነገር ይቀራል። ለኛ ማለትን ተማሩ አልኳችሁ። አንተ አሁን አሜሪካ ትሄድ ጀርመን ለመሄድ አስበህ ይሁን እዛው ኢትዮጵያ ውስጥ እየሰከርክ ለመውደቅ አስበህ ይሁን ወይ ደግሞ አልፎ ልክ ሰው ለመሆን አስበህ ይሁን ብቻ አንተ ፕላንክን አላውቅም። ግን ማሰብ ያለብን አንተ አሜሪካ ለአሜሪካ ስትሽከረከር፣ እሷ ሶስት ልጆች፣ አራት ልጆች ይዛ እናቷ ቤት ተመልሳ ለእናቷ ተጦሪ እንድትሆን የፈለግከው ቤት መሸጥም ምን አመጣው? ኧረ ተው፣ ኧረ ተው፣ ወረተው እናንተ ሀበሻ ወንዶች ሰልፊሽ ትሆኑ ታው ወጥቶ እንደውም እዛ ሰይፉ ላይ ቆሞ እንደዛ ከሚያወራ እኔ በበኩሌ እንደ ሴት እሱ ትክክለኛ አባውራ ከሆነ እዛ በጣም ጸያፍ ስድብ እየተሳደበ ላገኝሽ ምናምን ብሎ ምልትባትን እንትን ለምንድን ነው እሱን ፕሮቴክት ማያደርጋት? ከዛ ወጥቶ እግሯን አጥብ ነበር ምናምን እንዴ! እግር እኮ እንኳን አይደለም በእርግዝና ያንተን ልጅ አርግዛ ነው ይሄንን እንትን የምትለው፣ እሷን ለማኮሰስ ልክ እሷ እሷ ነች እንጂ ጥሩ ያልሆነችው እኔ ጥሩ ነኝ አይነት ነገር ነው። ቶኑ የድምፅ ቶን ልጅነቷን በልተዋል። ገባ፣ ልጅነቷን በልተዋል። በጣም ጩጬ ነበረች፣ እያየናት ነው። ጩጬ ነበረች፣ እንትን ላይ ስትቀርብ እንግዲህ ወዲያው ነው የተጋባችሁት። በጣም ትበልጣታል። አሁ እንግዲህ እንግዲህ እንደሰማችሁት ነው። በእውነት በሰው ሕይወት ውስጥ እንደዚህ አይነት እጅ እንደዚህ ጥልቅ ማድረግ ያህል ነው። እንግዲህ የሚሰጠው አስተያየት በጣም ብዙ ነው። በቃ ሰሞኑን ወሬ በሙሉ እሱ ነው፣ እና በጣም በሚገርም ሁኔታ በቃ ሰው በቃ ፈራጅ ሆኗል በሰው ሕይወት ማለት ነው፣ እና በጣም የሚያሳዝን ነገር ሆኗል ማለት ነው አንዳንዴ ደግሞ ለመፍረድም ይከብዳል። ለምን እነዚህ ሰዎች የራሳቸውን ነገር ዝም ብሎ እየገለጡት እያሳዩት ስለሆነ ሰው ያው መቀመስ ስለማይችል ይኸው እንግዲህ፣ እኔም ለእናንተ አትሊስት ማስጠንቀቂያ ወይም ምክር ይሆናል በሚል ነው እያቀረብኩላችሁ ያለሁት። ግን እስቲል ያንን የነበራቸውን ነገር ይዤ መጥቼ ነው ማውራት የሚችለው እና በጣም በሚያሳዝን ሁኔታ እንደዚህ አይነት ነገሮች ተፈጥረዋል ማለት ነው። በሌላ በኩል ደግሞ እንግዲህ ባለፈው እንግዲህ ሴት ያወጣችውን ቪዲዮ መልሳ እኔ አደለሁም እያለች ነው በዚህ ደግሞ እንግዲህ ጠበቃ ብላ የቀጠረቻት አንድ ሴት አለች። በጣም ጎበዝ ነች። በቲክቶክ ላይ ምናምን በጣም ብዙ ትምህርት የምትሰጥ በጣም የምናከብራት በጣም እንደወድናት ሴት ነች፣ ሎየር ነች። እና በአጋጣሚ ግን ከእሷ ጋር በምን ነገጥ ይቻላል? ምንም ማድረግ አይቻልም፣ ቢዝነስ ነው። እዛ ላይ ወጥታ እንግዲህ ምን አለች? ይህንን ቪዲዮ ያሳየ ወይም ይህን ቪዲዮ ምናምን ምናምን ነገር ያደረገ ወደ ክስ እናቀርባለን ብለዋል እና በጣም በሚያስቅ ሁኔታ ኢትዮጵያ ውስጥ አንዳንድ ህግ እንዴት አይነት ነገር ነው ሰው በራሱ በፈቀደ ያወጣሉ የሚያስብል ያህል ነው እንግዲህ የምንሰማው ማለት ነው ማለት ሶሻል ሚዲያ ማለት እንግዲህ እንደምታውቁት ሁላችሁም ነፃ የሆነ መናገር የምንችልበት መብታችን በቃ ያገኘነውን ነገር አይተን ለዛ አስተያየት የምንሰጥበት ምንም አይነት መጥፎ የሆነ ህብረተሰቡን የማይጎዳ ግን ነገር ግን የታየውን ነገር እንግዲህ እንደፈለገ የምናንቀሳቀስበት የሆነ ነፃ የሆነ እንግዲህ ፕላትፎርም እንደሆነ ሁላችንም እያወቅን እንግዲህ፣ የኢትዮጵያ መንግስት ህግ አውጥቷልና መናገር አትችሉም ካልኩኝ አትችሉም እያለች ነው እንግዲህ አንድ እንግዲህ እህታችን ማለት ነው አይደል እንግዲህ ይህን ነገር ካየችውም፣ በጣም የሚገርም ነገር ለእንደዚህ አይነት ነገሮች ሕግ ካለ ያንን ሕግ አሜሪካን ነው ወይ የሚሰራው ማለት ነው? ማለት የኢትዮጵያ ሕግ አሁን እሷ ራሷ ሎየር አሜሪካ ገብታ መስራት እንደማችል ሁላችንም እናቃለን። ለምን የኢትዮጵያ ሕግ የኢትዮጵያ ሎ ሌላ ነው፣ የአሜሪካ ሎ ሌላ ነው። ይሄ ፕላትፎርም ያለው በጠቅላላ እንግዲህ በኖርዝ አሜሪካ እና በዩሮፕ ውስጥ ያለ ፕላትፎርም እንጂ ኢትዮጵያ ውስጥ ያለ እንዳለ ነው ሁላችንም እናውቀዋለን። እና እንደነዚህ አይነት ትንሽ ሰዎችን ደረጃቸውን ለየት የሚያደርግ አይነት ንግግሮች ሰዎች ባይናገሩ በዚህ አጋጣሚ ጥሩ ነው ላለው፣ በጣም የምናከብራት ብትሆንም ግን እንደዚህ አይነት ነገር ላይ እንግዲህ ብላለች። እስኪ ስሙት ስሙትና የራሳችሁ እንጂ የራሳችሁ እንግዲህ ትንባ በእውነት አትናገሩ የሚል እንግዲህ ማንም ሰው አይችልም። ምክንያቱም እንኳን አይደለም ግለሰብን፣ መንግስትን እንደልባችን እየተናገርን ተቋማትን እንደልባችን ያየነው እና የተሰማንን እየተናገርን ባለበት በዚህ ዘመን የአንድ ግለሰብን ታሪክ ራሱ አውጥቶ እንደ አስቀመጠው ነገር አትናገሩ ማለቱ ትክክል መስሎ አይታየኝም። የራሳችሁን አስተያየት ስጡ እያልኩኝ እስኪ እንመልከት። ከዛ በተረፈ ዛሬ ትናንትና ማታ የተለቀቀ ከእኔ እውቅናና ፍቃድ ምናልባት ሕጉ በዚህ ላይ ይሄላል ምንድነው እንግዲህ ዳጊ እኔም ያው ሊከሹልኝ አይችዋለሁ የማንንም ሰው ምስልና ያለ ሰውየ ፈቃድ አሁን እንግዲህ እንደሚታወቀው ልጁን ልጆቹን በተመለከተ ሞግዚት ሆና የተሾመችው ደንበኛ ዳግማዊት ናት። ስለሆነም ምስላቸውን በተመለከተ ማንም ሰው ያለሷ ፈቃድ ማህበራዊ ሚዲያ ላይ የማሰራጨት መብት የለውም። መብት የለውም ብቻ ሳይሆን ይህንን ማድረግ ፍትሐ ብሔራዊ ና የወንጀል ምጥራታ አሁንም እኛ ጉዳዩን ማን ይህንን እንዳደረገ ከደንበኛ ፍቃድ ውጭ ይሄ ነገር የተደረገው ልጆቿ ትምህርታቸውን ተረጋግተው እንዳይማሩ የሚያደርግ በቤተሰቡ ላይ ከፍተኛ ጉዳት ባልና ሚስት በሚፋቱበት ሰዓት ልጆቹ ላይ የሚኖረውን ኢፌክት በጣም በጥንቃቄ ማየት ይገባል። እና ያለአግባብ የተለቀቀውን ቪዲዮ አስመልክቶ በፍትሐ ብሔር ካሳ ምን ጠይቅ ይሆናል። በወንጀልም ጉዳዩን ወስደን ይህንን የለቀቀ ሰው ተጠያቂ ይሆናል። በኢትዮጵያ ህግ የሰውን ቪዲዮ ወይም ምስል ያለ ፈቃዱ መልቀቅ አይቻልም። ስለሆነም ያለ ደንበኛ የፈቃድ የተለቀቀበትን አግባብ በህጉ የምንሄድበት ይሆናል ማለት ነው። እንግዲህ ከደንበኛዬ ከአርቲስት ዳግማዊ ጸሀዬ ጋ ድምፃዊ ዳግማዊ ጸሀዬ እንግዲህ በዛሬው ቀን የተለቀቀ ቪዲዮ አለ። ከቀድሞ ባለቤቷ እንዲሁም ደግሞ ከልጆቿ ጋር እንግዲህ ባለቤቷ በሚያወራበት ሰዓት እንግዲህ የተለቀቁ ቪዲዮች አሉ ማለት ነው። ሁላችሁም እንዳያችሁት እንግዲህ እሱ ቪዲዮ ከኔ እውቅና ውጭ ነው የተለቀቀው። ይሄንም እንግዲህ በህግ ጠይቃለሁ ያለች ይገኛል ማለት ነው። ከልጆቹ ጋርም ያለውን ነገር ደግሞ እኔ አይደለም የመከርኳቸው፣ ልጆቹ በነበራቸው ፊሊንግ እና ውስጣቸው የተሰማውን ነገር የቤስ ላይ አይተው ነው ይሄን ነገር ያንጸባረቁት እያለች ይገኛል። ያንንም አስመልክቶ እንግዲህ ቪዲዮን እያሰራጫችሁ ወይም ደግሞ የለቀቃችሁ ሰዎችን በህግ እንደምትጠይቅ ገልጻ ጉዳዩ ደግሞ በፍርድ ቤት ላይ እየሄደ ያለ ነገር ስለሆነ እባካችሁ ከእንደዚህ ዓይነት ነገር ልጆቻችንንም ከሚረብሽ ነገር ራቁ እያለች ይገኛል። እንደምታዩትም እንግዲህ በዚህ ሰዓት ከጠባቋ ጋር መግለጫ እየሰጠች ይገኛል ነበረበት አሁን እንግዲህ እንደሰማችሁት ነው። በእውነት ህፃናቶች አደለን ሁላችንም። ይሄ ቪዲዮ እንዴት እንደተለቀቀ እንግዲህ ወደኋላ መለስ ብላችሁ አዳምጦት በስነስርዓቱ ሲጀመር ተመልከቱ። ይህን ነገር እንግዲህ ስሙ እየተባለ ነው እንግዲህ እንደ መልእክት የተነገረን። ከዛ በኋላ በውስጡ ደግሞ ንግግሮች ባሉበት ሰዓት ራሱ መልሳ ራሷ ስትናገር ትሰማለች። እንደገና ደግሞ መጨረሻም ላይ ለክርክሩ ሁሉ ቀርባለች። አሁን ደግሞ መልሳ ይህን ነገር እኔ አላወኩም ማለቷ ሳያንስ እንደገና ደግሞ የተለቀቀው በእሷ አካባቢ ባሉ ሰዎች ናቸው። ይሄ ነገር ሚዲያ ላይ ወጥቷል። ከዚህ በኋላ ህብረተሰቡን እንዳታባዙ ምናምን። ይሄ ነው እንግዲህ ሶሻል ሚዲያ አይገባ የሚባለው ትልቁ፣ በዚህ ምክንያት ነው። ይሄ ሁላችንም የምናውቀው ነገር ነውና። አንዴ ስፖይል ከሆነ በኋላ ያዙኝ ልቀቁኝ ምንም ዋጋ የለውም። በጣም በሚያሳዝን ሁኔታ በእርግጠኝነት ኢትዮጵያ ውስጥ ያሉት ኢትዮጵያውያኖችን እየዞሩ የሆነ ነገር ሊያደረጉ ወይ ካሳም ሆነ ምን እንግዲህ ኢትዮጵያ መንግስት ምን ያህል እንደዚህ አይነት ነገር እንዳለ ባለ አቅም እንግዲህ እንግዲህ ጠቅላይ ሚኒስትራችን ስንት የተወርፈዋል እንግዲህ ስንቱን እንደሚጠይቁና እንደነዚህ አይነት ነገሮች ኦልሬዲ ከተለቀቀ በኋላ ቱሌት ብዙም አይነት ንግግርም አያስፈልግም ነበር እና አለማወቋን ለመግለጽ ከሆነ ያደረገችው ምንም እንግዲህ አለማወቋን ሁላችንም ሰማን በቃ። ነገር ግን ይሄ ነገር ሆን ተብሎ የሰው በር ተንኳክቶ በር ላይ ተቆምጦ ካሜራ ተደቅኖ እንደተሰራ ይሄ የሁላችንም ስራ ስለሆነ እናውቀዋለን። ስለዚህ አዲስ ነገር አይደለም እላለሁ። የራሳችሁን አስተያየት ስጡ። ውስጥ እንግዲህ ወደ መጨረሻው አካባቢ እየደረስኩ ነው። እስኪ ደግሞ ይሄን እንመልከት። የሳምሶን ታደሰ ቤቢ እና የዳግማዊት ቤተሰብ ቪዲዮ በቲክቶክ ላይ ተለቆ እዚህም ልጆቹ አባታቸው ላይ ተናደው ሰይፉ ላይ ቀርበ የእናቴን ስም እያጠፋ ነው ያለ ስሟ ስም እየሰጣት ነው ሲሉ ይደመጣሉ አንደኛውም ልጅ በተወደን ኖሮ ቤቱን አትሸጠም ስትል ትደመጣለች ሙሉ ደጉላው ነኝ ባልና ሚስት ስለያዩ ልጆች ግዴታ ከእናታቸው ጋር ማደግ የለባቸው በሀገራችን ህገ መንግስትና ሀገሪቱ ፈርማ ባጸደቀቻቸው ዓለም አቀፍ የህፃናት መብት ድንጋጌዎች ላይ ህፃናትን ማዕከል ያደረገ ክርክር በፍርድ ቤት በሚደረግበት ጊዜ ሁልጊዜ ፍጹም የህፃናትን መብት በማስቀደም መሆን እንዳለበት ተደንግጎ ይገኛል። ቀደም ሲል በተመለከታችሁት ቪዲዮ ላይ ልጆች አባታቸው ላይ ወይም ደግሞ ሳምሶን ላይ ጥላቻ፣ መልስ መስጠት እና ሌሎች ነገሮችን እያየን እንገኛለን። ይህ ነገር ሆን ተብሎ የተደረገ እና ጥላቻ እየተዘራባቸው ከሆነ ልጆች ከአባታቸው ጋር ቢያድጉ የተሻለ ነው የሚል ድምዳሜ በፍርድ ቤት ሊደረስ ይችላል። ምክንያቱም ሕፃናቱ ባሉበት አካባቢ በዙሪያቸው ያሉ ሰዎች መርዛማና ጥላቻ የሚዘሩ ከሆነ ከእናታቸው ጋር ለማደግ አይገደዱም። ህግም ይህንን ይደግፋል። አመሰግናለሁ። አሁ እንግዲህ ውዴቱ ቤተሰቦች እንደተመለከታችሁት ይህም እንግዲህ ታወቀ ሌላ ሎየር ነው እና በአጠቃላይ እንግዲህ በባልና ሚስት መሀል ላይ ባለ አለመግባባት በሚፈጠር ፍቺ የሚመጣውን ህግ ነው እንግዲህ አጠር መጠን አድርጎ ያቀረበልን ማለት ነው እና ገና ውሳኔ ሳይወሰን በራስ አነሳሽነት የሚደረጉ ምንም አይነት የጥላቻ ንግግሮች እና ቤተሰብንና ልጆችን የሚያቃር ነገር ማድረግ ራሱ ራሱን የቻለ እንደወንጀል እና እንዲሁም ገና ህጉ ሳይፈ ሳያልቅ ሌሎች አይነት ነገሮችን ማድረግ እንደሌላ ወንጀል እንደሚቆጠር እንግዲህ ቁርጭ አድርጎ አስቀምጦልናል ማለት ነው። የተከበራችሁ ውዴት ቤተሰቦች እንግዲህ እንደተለመደው እንግዲህ ያው እንግዲህ ለዛሬ አዘበጋጅ ሁላችሁ ፕሮግራም ይችን ትመስላለች። አስተያየታችሁን ጻፉ፣ ከወደዳችኋት የተለመደችን ላይክ አድርጉ። አቀራረቤን ትንሽ ለወጥ ለማድረግ ሞክሬያለሁ። ነገር ግን እንግዲህ እናንተ አስተያየት ደግሞ ይጨመርበትና ያለውን ነገር ለማሻሻል እሞክራለሁ ማለት ነው። በተረፈ በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ እያልኩ እንግዲህ ልሰናበታችሁ። እንደተለመደችው አንዲት ነገር እንግዲህ ጠባ አድርጌ እንላያችሁ። ደህና ሁኑ። ሳምሶን ታደሰ ቤቢና ዳጊ ካልተፋቱ አሁን በሰላም ባልተፋቱ ይሄን ቀን ስጽፍ አልተፋቱም ነበር። ባልተፋቱ በጣም ነው የሚመቸኝ። ከተፋቱ ደግሞ ያው ዳጊት እመቸኛለች።